ሰላም። መኖር ለእርሶ ምንድነው? መኖር ምን ማለት ነው? ዘፍጥረት ምዕራፍ 3 ቁጥር 19 ላይ አፈር ነህና ወደ አፈር ትመለሳለህ የሚለው ቃል በእኛ ቀብር ላይ እስከሚነገር ድረስ እየኖርን ነው እንላለን፣ እየተንቀሳቀስን ነው እንላለን። ግን ለእርሶ መኖር ማለት ምን ማለት ይሆን? ለእኔስ መኖር ማለት ምን ማለት ነው? መኖርን ሳስብ መኖር በሁለት ከፍዬ አየዋለሁ። አንዱ በምድር ቆይታችን ትርጉም ያለውን ህይወት ኖሮ ማለት ሲሆን፣ ሁለተኛው ደግሞ ምንም ትርጉም የሌለው ለማይረባ ለማይጠቅም ነገር ኖሮ ማለፍ። ትርጉም አልባ ህይወት። በአሁኑ ጊዜ እጅግ ብዙ የሚባሉ ክርስቲያኖች ሳይቀሩ ትርጉም ያለው ህይወት ሳይሆን በእግዚአብሔር ሚዛን ውስጥ ትርጉም አልባ የሆነ ህይወት ኖረው ያልፋል። አንዳንዶች ኑሮ ምንድነው ሲባሉ መብላት ነው መጠጣት ነው መማር ነው፣ መመረቅ ነው፣ ሚስት ማግባት ነው፣ ባል ማግባት ነው፣ መበልጸግ ነው፣ ሀብት መሰብሰብ ነው፣ ንብረት ማፍራት፣ ቤት መስራት ነው፣ የተደላደለ ሰላም ያለው ህይወት መኖር ነው ብለው ዲፋይን ያደርጉታል። ሪሊ ግን እሱ ነው ወይ መኖር ማለት? ለክርስቲያን እንደ እግዚአብሔር ሰው የመክብብ ጸሐፊ በእድሜው ማገባደጃ መጨረሻ ላይ ንጉሥ ሰለሞን እንዲህ ብሎ ጻፈ። መክብ ምዕራፍ አንድ ቁጥር ሁለት ላይ ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው አለ። በእድሜው መዝጊያ ላይ ህይወት እንዴት ነው ሲባል ሰለሞን የሀብትን ጥግ ያየ፣ የኑሮን ጥግ ያየ፣ የሥልጣንን ጥግ ያየ፣ እንዴት ነው ሰለሞን ላንተ ሕይወት ሲባል ሁሉ ከንቱ ነው የከንቱ ከንቱ ነው። ንፋስን እንደመከተል ነዋል። ለካ ንቅስና መያዝ አይደለም ኑሮ፣ ሀብት ማከማቸት አይደለም ኑሮ፣ ብዙ የትዳር አጋር ማከማቸትም አይደለም ኑሮ። ለአንዳንዱ ክርስቲያን፣ ለአንዳንዱ ሰው ኑሮ ምንድን ነው? ላንተስትኖት መማር ዲግሪ መያዝ መመረቅ የሆነ ነገር መሰብሰብ፣ ቤት መስራት፣ የሆነ ነገር ለአንዳንዶች ደግሞ ማገልገል፣ ቸርች መሄድ መመላለስ ነው ኑሮ። ግን ለእኔና ለእናንተ እግዚአብሔር ኑሮ ብሎ የሰጠን ነገር ምንድን ነው? እኔ አንድ ነገር ገባኝ። እውነተኛ የክርስቲያን ኑሮ ወይም ደግሞ እግዚአብሔር ኑሮ የሚለው ነገር ምንድን ነው ካላችሁኝ፣ ለእግዚአብሔር ኑሮ ማለት ለእግዚአብሔር ኖሮ ለእግዚአብሔር መሞት በምድር የተፈጠርንበትን አጀንዳ አከናውኖ ማለፍ የእግዚአብሔርን ፍቃድ፣ እሱን ፈጽሞ ማለፍ ነው እንጂ የሆነ ነገር መሰብሰብማ በጌታ ያልሆነ ሰው ሰብስቦት ያልፋል። ከራስ በላይ ለሌሎች ደስታ፣ ለሌሎች ጥቅም፣ ለሀገር መኖር ነው ኑሮ። የተፈጠርንበትን ዓላማና አጀንዳ አግኝቶ እሱ ገብቶን ያንን ነገር መፈጸም ለእግዚአብሔር ክብር ኖሮ ማለፍ ነው ኑሮ። ለኔ ለእናንተ ግን ምን ይሆን መኖር ማለት ነው? እነዚህ ቅድም የተሰበሰብኳቸው በመኖር ውስጥ እግረ መንገድ የምናገኛቸው ነገሮች ናቸው እንጂ ዋና ኑሯችን አይደለም። ዋና ኑሯችን መውለድ አይደለም። ዋና ኑሯችን ትዳር አይደለም። ዋና ኑሯችን መመረቅ አይደለም። ዋና ኑሯችን ለእግዚአብሔር ክብር ኖሮ ማለፍ ነው። ለሰዎች መዳን ኖሮ ማለፍ ነው። ምክንያት መሆን ነው። የእግዚአብሔርን አጀንዳ ፈጽሞ እግዚአብሔርን አስከብሮ ማለፍ ነው መኖር ማለት። እኔ የሚመስልን መጽሐፉም የሚለን እንደዛ ነው። መብላት መጠጣት፣ እግረ መንገድ ማግባት፣ መውለድ፣ እግረ መንገድ፣ መስራት፣ መመረቅ፣ እግረ መንገድ። ዋናው ግን ምንድን ምንድነው ካላችሁኝ የሰማዩን አጀንዳ በተሰጠን ጥቂቷ በምድር ጉዞ ላይ ፈጽሞ ማለፍ ነው። ያለበለዚያ ለሴጣን ክብር፣ ለሌሎች መርገም፣ ለምድር በሽታ ሆኖ ማለፍ ነው። ያንም ብቻ ካሰብን እንደ ክርስቲያን። ስለዚህ ምን ምን ምንድነው እንዴት እንኑር ካላችሁኝ እግዚአብሔር የሚከበርበት ሌሎች ደግሞ በኛ አልፈው የሚደሰቱበት ዘላለማቸውን የሚወርሱበት የተፈጠርንበትን ዓላማ ፈጽሞ ማለፍ ነው። አንድ ሰው ኖሮ የሚባለው እግዚአብሔር የተባረከውን። ስለዚህ እኔ ዛሬ መመርቃችሁ በዚህ አጭር ንግግር ውስጥ ምንድነው መሰላችሁ? እውነተኛው ኑሮ እግዚአብሔር ኖሩና ሞቱ የሚለውን ለሱ ክብር፣ ለሌሎች ጥቅም፣ ለመንግስቱ መስፋት ኖረን እንድናልፍ ይሆንልን። አሜን። ተባረኩ።